አብረው ይምጡ ነው እኮ እነሱ የሆነ እንትናቸው ተረድቶቻል። ሃይሚ አብራ ልጁ ጋር ነው አብረው መምጣት ከፈለጉ ማለት ሃይሚ መጀመሪያ ልጁ ጋር ትምጣ እና አሽቀብዱ። ሁላችንም ገባሽ ሌሎቹ እንደሚሰሩ ብሩኬ እናት ልጅቷን አሁን ሌላ ሰው እየሰሩ አይደለም። እኛም እንደዛ ሃይሚን ከሌላ ወንድ ጋር ብትመጣ እንሰራል። አሁን ግን ሃይሚን ሳትመጣ ቀድሜን እኛ ማረግ በጣም ሃይሚን ማበረታታት ነው እንጂ እንደዚህ ማሽቀበት ወንድ በቀየረ

ስሜታ የሆነ ነው ልጅቱ። ስሜታ የሆኑ ነው ልጆቹ ሃይሚን ከሌላ ወንድ እያቀናበሩ ያሉት ምክንያቱም እነዛ ስለሚያሽቃብጡ ማለት ነው እንጂ ኮራቸው አይደለም። ሲቀጥል ደግሞ ሃይሚና ብሩኬ የመላያቸው ማንም ሰው አይፈልግም የእነሱ ጠላት ከሆነ በስተቀር ማለት ነው። ግን እኔእኔ ጠረጠርኩት ገብቶኛል። ጃንያ ነ ውጭ የፈለጉት ሰዎች ያሽቃ ለምን ጉዞና ላይፍ ግን ደሞ ከሄደ ከመጣው ወንድ ምንድን ነው? እንደ እኔ ምንም አንድ ነገር ልንገራችሁ። በነገር ላይ ሃይሚ አሁን ያለችው ላይ ማለት ነው፣ አንደኛን የናሱን እንትን የሚለን ነው ብላለች። ስለዚህ እናንተ ዝም የምትሰሩት እነሱ ስራ ቢሆኑ ዙሩ እንትን ያመጣባቸዋል። እነሱም ነው ባህላ እንትን ነው የሚሆንባቸው። የምር ይሄ ፎቶ እያቀናበራችሁ ስትለቁ ስራ ቢሆን እሱ የሆነ እሷ የሆነ ነገር ይሰማታል፣ እሱ እንትን ስለሚሆን በዛ ምክንያት እነሱ ክፍተት ይበሉ ይፈጥራሉ። ግን እናንተ በቃ የተለቀቁ ቪዲዮ እያየችሁ ዝም ዝ የሰው ፎቶ ወይም ከሌላ ሰው ጋር ታንጓል። ለምን እንደዛ አስፈላጊ አይደለም።

የሚል ተሰማሽ? ጨረቃዬ፣ እኔ ተናድጄ አለው ብዬሽ ነው። እኔ ምንም አልተሰማኝም። ምክንያቱ እኔ እኮ ጨረቃ ፋሚሊን እኮ ጠንቅቄ አወኩት። እሱን በምንድን ነው ሃይሚን እንደዛ ሲያረጓት? አሁን እንደዛ ሲያጠለጥሏት የነበሩ ሰዎች ትናንትና ልደቷን እያከበሩ ነበር። ነገ ይነቃሉ። ምንም አዲስ ነገር አይደለም።

ከውስቲ ሌላ ነገር የሚያወሩ ተያቸው፣ ተያቸው። ይሄ የተዋወቅን እኮ የተዋወቅን ይሄ ልጁን ለመጣ እዚ ጋር መሰሉ አስመሳይሞ እንደ ጃኒ እዚህ የሚደላ እንደጃኒ ሃይሚን የሚወድ ሰው ያለ አይመስለኝም። እስካሁን ድረስ እዛ አንድ ሰው ጋር ቀረ አታውቅም። ሃይሚን እግዚአብሔርን ለምን እንደቻኔ ለምንድን ነው የማይሆኑት? እግዚአብሔርን ሌሎቹ የሚወዱት ከሆነ ሃይሚን የምትወዱት ማለቱን በተሰብ ሰላም ናችሁ ወይ? እንዴት ናችሁ? እንዴት አደራችሁ? እኔ ግን አንድ ጥያቄ ጠይቄ እወጣለሁ። እንዴት ናችሁ? ደህና ናችሁ ወይ? ደህና አደራችሁ? ፈቃደኛ ተሆናችሁ ማለት ነው። አንድ ቀን ላውራና ልብጣ አንፍሽ እሺ። እኔ የምለው ማለት ነው። እኔ ግን በጣም እየከፋኝ ነው። ለምን ሀይል ከሌላ ጋር እያቀናበሩ ገዝት ለምንድን ነው የሚሰሩት? እኔ ምንም አልተመቸኝም። ይሄ ነገር እኔ ብጽፍላቸውም ሊያስገቡኝ አልቻሉም። ይሄ ነገር ለምንድ ነው? ያስወጡ ሻሌ ቡሩኬ ደጋፊ ነው ነው ሴት ልጅ አለ ወንድ ዩቲዩብ ኮይዳ ገባ ነው። ሴት ልጅ ብቻውን ጀግና አትባልም። የግድ ከሰው ጋር መለጠፍ አለበት በእነሱ አተሳሳፍ መታገስ ያቃታቸው ለምንድን ነው? እስከ መጨረሻው ከሌላ ጋር እያለጣጠፉ እንደዚህ። ላንቺ አንድ ነገር ልንገር፣ ሰኒን አሳርፊ፣ ሰኒን አሳርፊ። ሃይሜ አፈልግም፣ ሃይሜ የምፈልገው ብሩክና ብሩክን ብቻ ነው። እኛ የምንፈልገው አንድ መሆናቸውን ብቻ ነው።

እያንዳንዳችሁ ዋጋ ተከፍላላችሁ፣ ምድር አስመሰሉት። እያንዳንዳችሁ የብሩኬ ጠላት መሆናችሁ ነው ያወቅሁት። ምንም አታመጡ ኮተታ። ሁልጊዜ ነው ልክ ልክ የምነግራችሁ። ብሎክ ብታረጉኝ ነው፣ ሌላ ምንም አታመጡ ጀነላ። እኔ ምናም ማለት እኔ ምወድ ሁለታቸውና ሁለታቸው እንዲለያዩ አልፈልግም፣ አንድ እንዲሆኑ ፈልጋለሁኝ። እንደዚህ ገብቼ ሰው ላይ ማውራት አልፈልግም። ጨረቃ፣ እዚህ ጋር ጥያቄ ያለ ጨረቃ፣ አንድ ነገር ሊንገሪሽ ብሩኬና ሀይሚን ሀይሚን፣ ሌላ ብሩኬ ሌላ ሴት አምጥቶ ቪዲዮ እየሰራው ነው። ሀይሚም ሌላ ወንድ አምጥታ ቪዲዮ ቢሰራ ኦኬ፣ እኔ ቪዲዮ ሊሰራ ይችላሉ። ሀይሚን ሌላ ወንድ አላመጠች። እኔ ከኢንስተግራም ለምን የልጁ ፎቶ አምጥቼ ራሴ ቤት ፖስታለሁ? ጥያቄ ነው። ለምን ከልጅቷ ጋር ስራ የለኝም አለ በለዚያ ማለት እዚም ብዬ ሀይምን ፎስታ ነው ምን አገባይ እኔ እዚህ ጋር ምንም አንድ ሰው እንዳይናገር አንድ ሰው ክፉ ነገር እንዳያወራ ላይ ማለት ገባቸው እኔ ራሴ አቃሉ ምንደሆነ የሚሰራው ማለት ገባጀረጋለመልሰበሽ ውብዬ ቆያ እኛ አንድ ቀን ለምሳሌ እኔ በበኩሌ ስለ ራሴ ሳወራ አንድ ቀን የሀይሚ ለምን ብቻ ተኮሰተች፣ ብሩኬ ለምን ብቻ ተኮሰተ ብዬሽ አላቅም። ያ መብት ነው የኦዲንስ መብት ነው። አንቺ እንደፈለግሽ ማለት ግን ሃይሚን ከሌላ ሰው ጋር ብሩኬን ከሌላ ሰው ጋር ሲያቀናብሩ ዝም አለል። ምክንያቱም በሰው ህይወት መፈትፈት እኮ ዋጋ ያስከፍላል። ገባችሁ? ሃይሚ ሴት ልጅ ናት። ምን አባታችሁ እናንተ ከዚህም ከዛ የምታቀናብሯት? የራሳችሁን ህይወት አትኖሩም፣ ልክስክሱላ። የራሳችሁን ህይወት ነው ዛሬ ያንጸባረቃችሁት። እናንተ ከደረሳችሁት ወንድ ጋር ስለምትጣመሩ ነው ተጣመሩ ፈጣሪ አያጣምራችሁ። እናንተ ነው ማለት ነው ያጣምራችሁ ልል አልችልም። እባካችሁ እነዚህ ጌስት የሚሰሩትን ሰው የምትግባቧቸው ታላችሁ፣ ተቆጧቸው። ተዝ ተማቀናበሩ እንትን ይሁን የምር። እኔ እንደ ሊሰኒ እኔ አስገቢ ብያ ነበር አላስገባችኝም። እኔ እዛው ብቻ ለስባት ነበር። ለምን ታቀናብራለች? እሷ ብዙ የምታቅልጅ ናት። እኔ ብዙ መወዳት ተላካለ ወዳት አለው፣ ግን ይሄን ያህል አልጠብቃትም ነበር ወደ በጣም ትወቅሶኛል። አይፈልግም አስወጥ

ማይሰማ ሰው ደግሞ ዝም ብለሽ ማያት። ምንም አያገባኝም፣ እኔ ስለሰው ህይወት ማለት እውነት እኔ አላወራም። ብዙ ጊዜ እናንተ አፋሲ ብላለች፣ ባለፈው ነግራቸዋለች። ፎሎ ለመሰብሰብ እናንተ ታጋባላችሁ፣ እናንተ ታፋታላችሁ ብላለች። ከዚህ በላይ ምን ትበላችሁ? በእኔ ፎቶ አላችሁ ሰው ናት። ምን ትበላችሁ? እች ልጅ ቆይ፣ አይገባቸውም። በምንኛው ቋንቋ ነው የሚገባቸው? ማርያምን፣ እኔ ሰው መሆናቸው እራሱ እየተጠራጠርኩ ነው።

አንቺ ጨረቃ ምን አገባሽ? ካሉ ታይ አንቺ ራስሽን የራስሽ የምታረጊ ነገር ታውቂያለሽ። ጨረቃ ገበሻ ማንም ሰው በክፉ ነገር አታውሪ፣ እናቴ የማያልፍ ቃል ማይሆን ቃል አታውሩ ከማንም ጋር የምን ምን አገባንኛ። እንደታባሰማው ቃላቶች ከሴት ልጅ የማይጠበቀው ቃል ሰምተን እየታመመን ደግሞ አሁን ከኢንስታግራም ከነ ፌስቡክ አምጥተው ከሴት ልጅ ሴት ልጅ እንደዚህ ፓሮኖች አትከበርም

ሴት ልጅ ተፈላጊ እንጂ ፈላጊ አይደለችም። በእናንተ አስተሳሰብ አሁን ከዚህ ልጅ ጋር እናንተ የኡብ አትሳደብ ይብለሻላ። ግን እኔ ለወረዱ ሰዎች ልክልካቸው ነው ማናገር ምትፈልጉት። አንቺ ለምሳሌ እንደ ራስሽ ነው መሆን ያለብሽ። አንቺ ለምሳሌ ከሆነ ወንድ ጋር ትቀናበር ያለሽ ራስሽን አቀናብረሽ ሚዲያ ላይ ያለሽ። ስለ ራሳቸው የማይጠነቀቁ ሴቶች ናቸው እንደዚህ የሚያደረጉት ገባችሁ። የሰውን ልጅ ስትወጂ ስታከብሪ ልክ እንደ ራስሽ ነው። አንቺ የማትወጂ የማትፈልጊው ነገር ላይ ሰው ላይ ለምን ታደርጊያለሽ? ወንድምሽ ላይ ማድረግ የማትፈልጊው ነገር ሌላው ላይ ለምን ታደርጊያለሽ? እኛ ማንን ማነው ትክክል? ማነው እኔ እንጃ፣ ግራ እያጋባችሁ። እኛ ብቻ ነን አዋቂ፣ እኛ ብቻ ነን ሃይሚን የምንወደው እያላችሁ ነው። ገደል ግቡ እያዳሚሽ። አውቃችኋለሁ እያንዳንዳችሁ ምን እንደምትሰሩ፣ ምን እንደምታደረጉ። ኮተታሙላ ማለት ነው እስከ መቼ ነው መጣሽ፣ ቀብጡት፣ እስከ አይሰለቻችሁም? የምር ሲበዛ ማርም ይመራል እኮ። ጨርቃ፣ አንድ ነገር ልንገርሽ። ትላንትና ቪዲዮ ላይ ምን ተፈጠረ? አዎ እኛ እየጠበቀን ቪዲዮ ሌላ ነው። ሲጀመር ምን አገባኝ? ምንም ቪዲዮ ይዞ ሊመጣው ይችላል። ምን አገባኝ ግን መጡ አልመጡ ጀምሬ ነው ሚልሽ? እነሱ ስራ እየሰሩ ነው። እኔ ደግሞ እዚህ ጋ የምናደርገው ማይሆን ቃላት አለማውራት ጌታ ምንም ነገር አይጠቅም። አያችኋ ስንት ሴቶ አላ ደን የምለው ለምን፣ መጨረሻው ነው ያው፣ መጨረሻውን መደምደሚያውን ለምን አይጠብቁት? ነው ለምን ቪዲዮውን እኮ እስከ መጨረሻ ስለማያዩ ነው። በነገራችን ላይ ማለት ነው፣ ቪዲዮውን በደንብ ብታዩት ትኖሩ ማለት ነው ይገባችሁ ነበር።

በዚህ አይደለም ማንኛቸውም ቢሆኑ

አይ እናንተ ተው በሉ ለማለኛውለት እንተፈለግሽ መሆን ትችያለሽ። ለምን የራስሽን ፎቶ ከሰው ጋር አታቀናብሪም? እስኪ ተመልሱልኝ። እስኪ እናንተ ወንድ ናቸው፣ የራሳችን ፎቶ ከሆነ ልጅ ጋር አምጥታቸው አቀናብሩ።

ማለት ነው። እንደ ጨረቃ የፈላብሽ። እንዴት ናቸው? እንኳን አስወጣሻ

እኔ በጣም ነገር ነው የምር። አንድ ነገር ልገርሽ ብቻ ተቃዋሚ እየተደረሰ ነው ገበሽ። ተቃዋሚ የምን ተቃዋሚ? ካሽ ሃይሚን ለምንድን ነው ከሌላ ወንድ ጋር የምታቀናብሩ ብሎ ብዙ መረጃ እየደረሰ ነው እኛ ጋር ገበሽ። ምን ትያለሽ?

ገረተግ ኖርማል ነው እኮ ያቀናበሩ ነው። መዝናናት ኖርማል፣ ችግር የለውም። እኛ ሰላም ሰው ስላደረገ አይደለም ግን ደግሞ ሳይሆን ግን አንድ ላይ እንዳይመጡ

የሰማችሁ ከሆነ ኦኬ ጋይ ዘፈኑን ክፈትላለኛ። ስጀመር ዘፈኑ የሰማን ነበር። ሳኒን አስገቢ ሰኒ፣ ሳኒ እየሰማች ነው አላችሁ። እንዴት አደራችሁ ጃለሌ? ልብሽ ቆሞል፣ ተኝቷል